ዲጂታል ኢኮኖሚ መገንባት ሀገሮች ለደረሱበት ሀያልነት ደረጃ ብቻም ሳይሆን የዜጎቻቸውን የዕለት ተዕለት ሕይወት ቀላልና የተሳለጠ ለማድረግ ቁልፍና ወሳኝ ጉዳይ ነው። የቴክኖሎጂን ጥቅም የተረዱ ሀገሮች ዲጂታል ቴክኖሎጂን ከመጠቀም ባለፈ በሰሩት ግኝትና ስርዓት ዛሬ ሁሉ ነገራቸውን በዲጂታል መንገድ እንዲዘውሩ አግዟቸዋል። ዓለም መሽቶ በነጋ ቁጥር በተለያዩ የዲጂታል ቴክኖሎጂዎች ተጥለቅልቃ እንደ መዋሏ ከተቻለ ከጊዜው ጋር አብሮ መራመድ ካልሆነም ከቀደሙት ላለመራቅ መስራት ግዴታ መሆኑን ብዙሀኑ ይስማሙበታል። ኢትዮጵያ ከምዕተ ዓመት በላይ የዘለቀ የቴክኖሎጂ ቁርኝት ያላት ሀገር መሆኗን ሁሉም የሚያውቀው ነው። ዓለምን ያስገረሙ የቴክኖሎጂ ውጤቶች ይፋ በተደረጉበት ወቅት ብሎም ሳይቆዩ ተቋዳሽ ከሆኑት ሀገሮች ውስጥም ትመደብ ነበር። ነገር ግን ቴክኖሎጂዎችን ከመጠቀም ባለፈ በማዘመን፣ በማሳደግ፣ በጥናትና ምርምር ግኝቶች ላይ ሌሎች ሀገሮች የሄዱበትን ርቀትን ያህል ጥረት ባለመደረጉ ዲጂታላዊው በሆነው ዘመን ላይ ያላት ድርሻ ብዙ መስራት እንዳለባት የሚያሳይ መሆኑን ባለሙያዎች ያስረዳሉ። ኢትዮጵያ የዲጂታል ኢትዮጵያ 2025 ስትራቴጂን ቀርጻና አጽድቃ ወደ ስራ ከገባች ሰነባብታለች። ዲጂታል ኢትዮጵያ የዲጂታል ቴክኖሎጂ ድሎችን በመጠቀም ፈጠራ የታከለበትና በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት የሚያስችል በሚል በመንግስት ተነሳሽነት የሚመራ እቅድ ነው። በአሁኑ ወቅት የዲጂታል ክህሎትና እውቀት ለሀገር ኢኮኖሚያዊ እድገት ወሳኝ ነው። በጤና፣ በትምህርት፣ በግብርና፣ በማንኛውም መስክ የሚሰሩ ስራዎች የዲጂታል ክህሎት ይፈልጋሉ። ኢትዮጵያ ወደ ኋላ የቀረችበትና ና የቴክኖሎጂ ዘርፍ ችግሮችን በመፍታት ካደጉት ሀገሮች ጋር ተወዳዳሪ ለማድረግ የመንግስት አሰራርን በዲጂታል መንገድ እንዲዘምን ማድረግ ማስቻሉን እንዲሁም የአገልግሎት ክፍያዎችን በዲጂታል መንገድ ለማድረግ ስራዎች እየሰራ ይገኛል። ተቋም ገንብተናል። ተቋሙ ደግሞ ለምሳሌ የኢትዮጵያ ሕዝብ ትልቁ ቅሬታና ችግር ያለው ሰርቪስ ላይ ነው። በሰርቪስ ውስጥ እጅ መንሻዎች አሉ። ይሄም መፍታት አለበት። ካጠና በኋላ ለዚያ መፍትሄ የሚሆን ሲስተም በብዙ ሚሊዮን ዶላር የሚገዛ ሲስተም ሰርቶ አሰልጥኖ አሁን መሶብ የሚባለን ያስጀመረን ችግር አጥንቶ ከተረዳ በኋላ ለዚያ መፍትሄ እየፈጠረ ማለት ነው። በጤናው በግብርና በብዙ ዘርፍ ብዙ ሲስተሞች ዴቨሎፕ አድርገዋል። የዓለም አቀፍ የቴክኖሎጂ አማካሪ የሆኑት ሰለሞን ካሳ ስለ ዲጂታል ኢኮኖሚ ያላቸውን አስተያየት ሰጥተውናል። አሁን ላይ ባለው ትሬንድ ወይም ደግሞ ሂደት ወይም ደግሞ መራቀቅ ዲጂታል ኢኮኖሚ ስንል የኢኮኖሚ አክቲቪቲዎች አሁን በምናውቃቸው አይነት ሁኔታ የሚከናወኑት በባህላዊ መንገድ ብለን ብንወስድ የሚከናወኑት ነገሮች በሙሉ ወደ ዲጂታል ተቀይረው በኢንተርኔት በመረጃ ዳታ በምንለው በእውቀት እና በዲጂታል ሰርቪሶች አገልግሎቶች፣ እነዚህ ለዞች ቅምርና ጥምረት ዲጂታል ኢኮኖሚ የሚለውን ትርጉም እንዲሰጠን ያደርጋል ማለት ነው። ዛሬ በቴክኖሎጂ ዘመን ውስጥ እየኖርን ባለንበት በዚህ ወቅት ዲጂታል የሚለው ቃል የዘወትር የውይይት ርዕስ ሆኗል። የዲጂታል ትራንስፎርሜሽን በዓለማችን ላይ አዳዲስ የኢኮኖሚና ማህበራዊ ለውጥን እየመራ ያለ ዘመናዊ አብዮት ነው። ኢትዮጵያም ይህን የቴክኖሎጂ ለውጥ ለመቀበልና ለመጠቀም ዲጂታል ኢትዮጵያ 2025 የተሰኘ ስትራቴጂ በመንደፍ የራሷን ጉዞ ጀመራለች። ይህ ስትራቴጂ ከግብርና እስከ ኢንዱስትሪ ከጤና እስከ ትምህርት ያሉ ዘርፎች በዲጂታል ቴክኖሎጂ በማዘመን የዜጎችን ኑሮ ማሻሻልና ኢኮኖሚውን ማሳደግ ላይ ይገኛል። የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ እንደሚከተለው ይገልጹታል። አስር አመቱ የልማት እቅድ እንዲሁም በአገር በቀል ኢኮኖሚው በደንብ አንደርላይን ነው። በእርግጥም ቀጣይ ለሚገነባው ሀገራዊ የኢኮኖሚ ስራ ውስጥ እንደምሰሶ ሆኖ ይቆማል ተብሎ ከተለዩ አምስት ዘርፎች ውስጥ አንዱ የአይሲቲ እና ዲጂታላይዜሽን ዘርፍ ነው። የሀገር አቅም በፈቀደ መልኩ የአይሲቲ መሰረተ ልማቶች እንዲስፋፉ እንዲገነቡ፣ የኮኔክቲቪቲ ተደራሽነት እንዲስፋፋ ስራዎች እየተሰሩ ነው። ሌላው የክፍያ ስርዓቱንም ካየን ጉል ሊባል በሚችል መልኩ ብዙ ለውጦች የታዩበት ነው። የባንኮቻችን አናሎግ ሊባል ከሚችል አሰራር እየወጡ አሁን ፉሊ ወደ ዲጂታል አሰራር እየገቡ ነው። መንግስት የተከተለውን የሊብራላይዜሽን የፖሊሲ ውሳኔ እንዲሁም እያደረጋቸው ያላቸው በዘርፉ የልማት እንቅስቃሴዎች የመሰረተ ልማት ግንባታ እና አጠቃላይ እንቅስቃሴ ማሳያ ምሳሌ መሆን ይችላል። መንግስት የዲጂታል ኢኮኖሚን ለማሳደግ በፋይናንስ በግብርና በጤናና በትምህርት ዘርፎች የዲጂታል አገልግሎቶችን እያስታወቅም ነው የሞባይል ባንኪንግ የኦንላይን ግብይትና የመሶብ የአንድ ማዕከል አገልግሎት ይጠቀሳል። በኢትዮጵያ የአርቲፊሻል ኢንቴሊጀንስ ኢንስቲትዩት በ2012 ተመስርቶ የሰው ሰራሽ አስተውሎትን ለመምራት የሚያስችል ስትራቴጂ በመቅረጽ ተግባራዊ ማድረግ ጀምሯል። ከዚህ በተጨማሪ ሀገር በቀል በሆነ ዳታ ከባህልና እሴት ጋር የተጣጣሙ ለተጠቃሚው እንግዳ ሰው ሰው ሰራሽ አስተውሎትን በማበልፀግ ጥቅም ላይ እንዲውል ማድረግ ችለዋል። የአርቲፊሻል ኢንቴሊጀንስ ዋና ዳይሬክተር ኢንጂነር ወርቁ ጋቸና የተቋሙን ስራ እንዲገልጻሉ በቅርቡ በአርቲፊሻል ኢንቴሊጀንስ የተጀመረው ቻት ጂፒቲ የሚባል ቴክኖሎጂ እየመጣ ነው። ይሄ ነገር ምንድነው? ሙሉ በሙሉ ሰው ልጅን በቃ በጣም ብዙ ነገሮችን የሚያቃልለት ነው። ኢትዮጵያ አሁን ከዛ መጠቀም መቻል አለበት ብለን በጣም በርካታ ነገሮችን እየሰራን ያለነው። ቁጭ ብለን እንደ ድሮ ሪፖርት የምንጽፍባቸው ነገሮች በጣም እየቀነሱ ነው ያሉት። ቁጭ ብለን ኢሜይል ስንመልስ የምንውላቸው ነገሮች እየቀረ ነው ያሉት። አለም ወደዛ እየሄደች ነው እና ይህንን አዌርነስ በውስጥ ጀምረናል። የእርስ በርስ መማማሩ የሰው ሀይል ማብቃቱን በጣም አጠንክሬን እየሄድንበት ነው። አርቲፊሻል ኢንቴሊጀንስ ማለት የሰው ልጅ የማሰብ፣ የመማር፣ የመመራመር፣ የማወቅ አቅም በማሽን መፍጠር አለብን። አንድ መኪና ሰርተን በየጊዜው ዲዛይን ሳይሆን መኪናው ራሱን አጀስት እያደረገ እየተማረ መሻሻል አለበት እንደማለት ነው። ከአርቴፊሻል ኢንቴሊጀንስ ኢንስቲትዩት በተጨማሪ የኢትዮጵያን ራዕይ ለማስቀጠል የኢንፎርሜሽን መረብ አስተዳደር ከፍተኛ አበርክቶ እያደረገ ይገኛል። የኢንፎርሜሽን መረብ አስተዳደር ወይዘሮ ትዕግስት ሀሚድ የተሰሩ ስራዎችን እንዲህ ይገልጻሉ። በዚህ የዲጂታል ኢትዮጵያ ስትራቴጂ ላይ በዋናነት የዲጂታል ኢኮኖሚን ማሳደግ በዋናነት የያዝነው ቢሆንም በተለይ ግን የዲጂታል መታወቂያን የዲጂታል ክፍያ፣ የፋይናንስ ሴክተሩ ላይ ያየነው አበይት ለውጥን ያመጣንበትና የሳይበር ደህንነትን እንደ አስቻይ ስትራቴጂው ላይ በአስቻይነት እነዚህን በመሰረተ ልማት ረገድ ማሟላት አለብን ብሎ የተነሳ ወጣቶች በፕሮግራሚንግ በዳታ ሳይንስ እና በሌሎች የቴክኖሎጂ ዘርፎች የሰለጠኑ ሆኖ እንዲወጡ ስራ እየተሰራ ነው። ኢትዮጵያ የ2025 የመጨረሻ ትግበራ ላይ ትገኛለች። የዚህም ማስቀጠያ የሚሆን የዲጂታል 2030 ለመተግበር በዝግጅት ላይ ናት። የነገዋ ኢትዮጵያ በዲጂታል ብርሃን እንድትበራ የሁሉም ባለድርሻ አካላት ርብርብ ያሽራል። በሁሉም መስኮቻችን ከጀርባው ቴክኖሎጂ ነው ያለው። እነዚህ ሁሉ የሰራናቸው ስራዎች ግን የሳይበር ደህንነታቸው ካልተጠበቀ በአንድ ጊዜ ለመውደቅ የማንችልበት ምንም ምክንያት የለም። ስለዚህ የሳይበር ደህንነትን ከሀገር ሉዓላዊነት ለይተን ልናየው የሚገባ ጉዳይ አይደለም። የማኅበራዊ ሚዲያውን በሕገወጥ መንገድ ገንዘብ ለማግኘት መጠቀሚያነት እንደ መሳሪያ ሆኖ እያገለገለ ነው። የሀገራችን መሰረታዊ የሚባሉ ምሰሶዎች ላይ የጋራ እውቀት የጋራ ግንዛቤ ፈጥረን እንዳንሰራ ይደረጋል። እንደ ሀገር ፖሊሲን፣ ቴክኖሎጂን ኦን ማድረግ አለብን። ሶሻል ሚዲያ ራሱ ለሳይበር ጥቃት ምቹ የሆነ ሁኔታ ፈጥሯል። ኢንሳ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 የሳይበር ደህንነት ማንኛውም በሳይበር ምህዳር ውስጥ የሚካሄዱ መደበኛ ሂደቶች በትክክል ስራቸውን እንዲፈጽሙና ከጥቃት የጸዱ የሆኑ ዘንድ የሚካሄድ የቁጥጥር የክትትልና የእርምት እርምጃዎችን ሁሉ የሚይዝ ጽንሰ ሀሳብ ነው። ከዚህ አኳያ በሳይበር ምህዳር ላይ የሚስተዋሉ የደህንነት ስጋቶችን ለመከላከል ዋና ዋና የሳይበር ደህንነት አይነቶች አሉና እነሱን እንገራቸው። የአውታረ መረብ ደህንነት፣ የክላውድ ደህንነት፣ የመሰረተ ልማቶች ደህንነት፣ የመተግበሪያ ደህንነት፣ የሞባይል ስልኮች ደህንነት እና በበይነ መረብ የተቆራኙ ቁሶች ደህንነት ናቸው። በጥቅምት ወር በሙሉ የሚከበረው ስድስተኛው ሀገር አቀፍ የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ቃል በመከበር ላይ ይገኛል። የሳይበር ወር መከበር ዋና አላማው ሀገራት ለዜጎቻቸው እንዲሁም ለተቋማት የሳይበር ደህንነት ግንዛቤ ከፍ ለማድረግ የሚያስችሉ የግንዛቤ ማስጨበጫ የንቅናቄ መርሃ ግብሮችን ለማከናወን እንደሆነም የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሀሚድ ተናግረዋል። በተለይ የሳይበር ደህንነት ሀገራችን ከያዘችው የዲጂታል ኢትዮጵያ ጉዞ ጋር ተያይዞ የዲጂታል ኢኮኖሚ መሰረት የሆነውን የዲጂታል ትራንስፎርሜሽን ጉዞ በማሳለጥ ላይ ነን። የመንግስት አገልግሎት አሰጣጥን በከፍተኛ ደረጃ የማዘመን ኦቶሜት የማድረግ ስራ እየሰራ ነው። ይህ እየጨመረ ሲመጣ የሳይበር ደህንነት ተጋላጭነትም በዚሁ ልክ እየጨመረ የሚሄድ ነው ማለት ነው። አብዛኛው የሳይበር ደህንነት ጋር ተያይዥ የሆኑ የጥቃቶች በብዛት የሚደርሱት ከ80 እስከ 90 ፐርሰንት በተለያዩ ጥናቶች እንደተመላከተው ከሰው ልጅ የንቃተ ሕሊና ማነስና ከእውቀት ማነስ ብሎም የሰው ልጅ በማወቅም ባለማወቅም በሚያደርጋቸው ክፍተቶች እንደሆነ ይታወቃል። ስለዚህ የሳይበር ደህንነት ወርን ስናስብ ሁሌም ከሰው ልጅ ጋር የተያያዘ የአቅም ማጎልበቻ የንቃተ ሕሊና መድረክን በማዘጋጀት ሊሆን እንደሚገባ ይነሳል ማለት ነው። በዚህ ጉዳይ ላይ እኩል መግባባት እኩል መረዳት ሊኖረው ስለሚገባ ነው። ሳይበር በባህሪው ድንበር የለሽ ውስብስብና ኢተገማች በመሆኑ አንድ ሀገር የሳይበር ደህንነት አቅሙን ካላሳደገ ሀገራዊ ሉዓላዊነትና ብሔራዊ ጥቅሙ ከፍተኛ አደጋ ላይ ይወድቃል። ኢትዮጵያን ፊዚካሊ ማጥቃት ቀላል እንዳልሆነ ብዙዎች ያምናሉ። እኛን በውጊያ መጥተው ማሸነፍ በተደጋጋሚ ብዙዎች ሞክረው ያልቻሉት ጉዳይ ስለሆነ ቀላል እንዳልሆነ በደንብ ይገነዘባሉ። ቨርቹዋል አታክን ላለፉት ዓመታት በጣም በስፋት አለ። ቨርቹዋል አታክን መከላከል የሚያስችለው ተዋግቶ ተዋድቆ ራሱን ሰውቶ ሀገር የሚታደግ ሰራዊት እንዳለ ሁሉ በዚህም ዘርፍ ተመራምሮ አውቆ ልቆ ሀገር መከላከል የሚያስችል ብቃት ያለው ሰው መፍጠር ይጠይቃል። ያንን ማድረግ ካልቻል ፊዚካሊ ቦርደር ብንከላከልም ቨርቹዋሊ የፈለጉ ሰዎች ገብተው ያሻቸውን ሊያደርጉ ይችላሉ። ሀገርን ለመከላከል፣ ሀገርን ለማጽናት፣ ሀገርን ለማቆየት፣ ለመዘመን፣ የተሳለጠ ስርዓት ለመፍጠር እንደዚህ አይነት ቴክኖሎጂ በጣም በእጅጉ አስፈላጊ ናቸው። ባለፉት ጥቂት ዓመታት በኢትዮጵያ የሳይበር ምህዳሩን የሚጠቀሙ ሰዎች ቁጥር መጨመርን ተከትሎ የሚሰነዘሩ የሳይበር ጥቃት ሙከራዎች ከፍ ቢሉም በተሰሩ ጠንካራ ስራዎች መከላከል ተችሏል። የኢንፎርሜሽን መረብ ደህንነት አስተዳደር የኢትዮጵያን ቁልፍ ኢንፎርሜሽንና የኢንፎርሜሽን መሰረተ ልማት ደህንነት በማረጋገጥ ለሀገሪቱ የሰላም የልማትና የዴሞክራሲ መርሃ ግብሮች ማስፈጸሚያ እንዲሆኑ የማድረግና የኢትዮጵያን ብሔራዊ ጥቅሞች የማስጠበቅ ስራዎችን እየሰራ ይገኛል። እንግዲህ በዚህ አመት ከ13 ሺህ በላይ ጥቃቶች በተለያዩ ተቋማት ደርሰዋል። የጨመረበት ምክንያት ምንድን ነው የሚለውን፣ እንግዲህ ሀገራችን ከዚህ ቀደም የዲጂታል ፔኔትሬሽናችን አነስ ያለ በተለይ ኢንተርኔት ፔኔትሬሽን እና ዲጂታል ተጠቃሚነት በጣም በቁጥር አናሳ የነበረበት እሱ እየጨመረ ሲሄድ ግን ኮኔክቲቪቲ በዛው ልክ እየጨመረ የሚሄድ ነው ማለት ነው። ይሄ በእኛ ሀገር ብቻ ሳይሆን ባደጉት ሀገራትም ጭምር ቁጥሩ መጨመሩ ያለነው ማለት ነው። ኮኔክትድ በሆንን ልክ ተጋላጭ እየሆነን እንሄዳለን። ነገር ግን ለሱ የሚሆን የሳይበር ደህንነት ጉዳዮች ላይ አተኩረን የሰራ ነው ነገር ምንድን ነው የሚለውን ማየት ይቻላል። በተለያየ መልኩ ነው የሚደርሱት። እንግዲህ እኛ ጥቃት የምንላቸው የመሰረተ ልማት ቅኝትን ጨምሮ ስካን የማድረግ ጥቃቱን ባያደርሱም ለምቹ ጊዜ የሚጠብቁ ስካኒንጎች ካሉም እንደ ጥቃት ነው የምንወስዳቸው እነሱን ጥቃት ማድረስ አለማድረሱ ሌላ ሆኖ እንደ አንድ የሳይበር ክፍተት አድርገን ስለምናያቸው ነው ቁጥሮቹ በዛ ልክ የጨመሩት። በሁለተኛነት አብዛኛው የደረሱ ጥቃቶች የማልዌር፣ የድህረ ገጽ መቋረጥ። እንግዲህ ብዙ የመንግስት ተቋማት እንደምታውቁት ሚዲያን ጨምሮ ወደ ቴክኖሎጂ እየገባ ነው። የመንግስት አገልግሎት አሰጣጥን እናዘምናለን ብለን ወደዛ እየሄድ ነው። ስለዚህ ንቃተ ህሊናው ማደጉ እንዳለ ሆኖ የምንታጠቃቸው ቴክኖሎጂዎች ደግሞ ትልቁን ሚና ይጫወታሉ ማለት ነው። በዚህ የኢንፎርሜሽን መረብ ደህንነት አስተዳደር ቁልፍ ተቋማትን የመጠበቅ በተለይ ክሪቲካል ኢንፍራስትራክቸር የምንላቸውን የመጠበቅ ኃላፊነት አለበት። ለዚህ ሀያ አራት ሰባት የሚሰራ የሳይበር ኢመርጀንሲ ና ሪስፖንስ ቲም የምንለው ኢትዮ ሰርት አለ። እዛ ላይ በምናደርገው ቅኝት ነው እነኚህ ቁጥሮች ማነው ጥቃት ከማድረሳቸው በፊት የመከላከል ቀድሞ የመለየት የኢንሲደንት ሪስፖንስ የመስራት ስራ እናከናውናለን ማለት ነው። ናሽናል ጌት ዌይ ላይ እኛ የምንከላከል ቢሆንም ተቋማት ደግሞ በየተቋማቸው የራሳቸው የሳይበር ደህንነት አደረጃጀት ያላቸው የሳይበር ቴክኖሎጂ የታጠቁ በመሆናቸው እነኚህ ጥቃቶች ሙሉ በሙሉ የደረሱ አይደሉም ማለት ነው። ስለዚህ ይሄን አገልግሎት ሳይሰጥ ግን ማስተጓጎል፣ ዲናይል ኦፍ ሰርቪስ ካለ ለእኛ እንደ ጥቃት ስለምንቆጥረው እንጂ መሰረታዊ የሚባል ክሪቲካል መሰረተ ልማቶቻችንን የማቋረጥ የማስተጓጎል አገልግሎት በከፍተኛ ደረጃ የደረሰ የለም። ባለንበት ዘመን ብዙ መረጃዎች እንፈልጋለን ነገር ግን ከነዚህ መረጃዎች ውስጥ የትኞቹ ትክክል ናቸው ሐሰተኞቹስ የሚለው ዘመኑ የሚጠይቀው ቁም ነገር ሆኗል። አቶ ኪሩቤል ተስፋዬ በኢንፎርም አፍሪካ የሀቅ ቼክ ቡድን መሪ ነው። ሐሰተኛ መረጃን እንዴት መለየት እንደሚቻል እንዲህ ተናግረዋል። ፋክት ቼኪንግ በራሱ ሂደት ነው። ያ ሂደት ላይ ሁለት ዋና ዋና ነገሮች ያስፈልጉናል። የመጀመሪያው በጉዳዩ ላይ ኦቶሪቲ ያለ ወይም የመናገር ስልጣን ያለ ወይም ደግሞ ኤክስፐርት እና ያንን መረጃን ደግሞ የምናጣራበት ወይም የምናመሳክርበት ዳታዎች ወይም መረጃዎች ያስፈልጉናል። ፋክት ቼኪንግ ማለት ሁለቱን አንድ ላይ አድርጎ የአንድን መረጃ ትክክለኛነት ለማጣራት የምንሄድበት ሂደት ነው። ፋክት ቼኪንግ ለምንድን ነው ያስፈለገው? ሰው ቤዝ ዶን ፋክትስ ወይም በመረጃ መሰረት አድርጎ ኢንፎርሜድ የሆነ ጃጅመንት ወይም ደግሞ በመረጃ ላይ መሰረት ያደረግን ውሳኔ እንዲሰጥ እድል ነው የሚሰጠው። ፋክት ቼኪንግ ማለት እነዚህ በቀላሉ የሚቀናበሩ ነገሮች በአምስት ደቂቃ ፎቶሾፕ ሊሆን ይችላል። በትንንሽ ብዙም ኤክስፐርቲዝ የማይፈልግ ብዙ ቴክኒካል ሪሶርስ የማይፈልጉ ነገሮች ቺፕ ፌክ ነው የሚባሉት። ለምሳሌ እኛ ሀገር በስፋት የሚታዩት እነሱ ናቸው። አንገት ቆርጦ መቀጠል ሊሆን ይችላል። በአምስት ደቂቃ ፎቶሾፕ፣ ቦልድ የሆነ በአይን ራሱ ስታየ ሊያስታውቅ የሚችል ነገር ግን ሰው አርጊው ያደርጋል። አሁን ዲፕ ፌክ ላይ ከመድረሳችን በፊት የእኛ ማህበረሰብ እዛው ቺፕ ፌክ ላይ በአንገት ቆርጦ በመቀጠል በአምስት ደቂቃ በሚሰሩ ፎቶሾፖች ይታለላል። ስለዚህ መጀመሪያ ስለ ዲፕ ፌክ ከማውራታችን በፊት ቺፕ ፌክን ላይ አጽንኦት አድርገን ማውራት አለብን ብለው የሚከራከሩ ሰዎች አሉ። ሶ ቺፕ ፌክን ይቅርና አሁን እኛ ሀገር ዲፕ ፌክ የተሞከረባቸው ሁኔታዎች አሉ። ለምሳሌ ቀለል አድርገን ብናይ በሶሻል ሚዲያ ኢንፍሉዌንሰሮች፣ ኢቭን ቀለል ሙዚቃ በማስመሰል በማስገባት ድምፅን ዳብ በማድረግ በእነዚያ ነገሮች ሲሞከሩ ቆይቷል። ነገር ግን ዛሬ ሶሻል ሚዲያ ኢንፍሉንሰሮች የመጣ ነገር ነገ ከነገ ወዲያ በጣም ሲሪየስ ኬዞ ነው። በሀገር መሪዎች፣ በሃይማኖት አባቶች፣ ኢቨን በእኛ በግለሰብ ላይ ላለመምጣቱ ምንም አይነት ዋስትና የለንም ማለት ነው። ነገር ግን እነዚህ ዲፕፌክ የሆኑ ወይም በኤአይ ጀነሬትድ የሆኑ ኮንቴንቶችን ዲቴክት የምናደረግባቸው ትሎች አሉ። እስቲል ግን እነሱም ፐርፌክት አይሆኑም። ምክንያቱም ጊዜው ዘመኑ እየተለወጠ በሚመጣ ቁጥር እነዛ ጀነሬት የሚያደርጉት ነገሮችም ሞር እየተማሩ ልምዳቸውን እየወሰዱ ነው ዘመኑ የኢንተርኔት ዘመን ነው። በርካታ መረጃዎች ይሰራጫሉ። በመሆኑም በማህበራዊ ሚዲያዎች ላይ የሚታዩትን የትኛውንም አይነት መረጃ እውነትነት ጠርጥረው ያውቃሉ። ከፋክት ቼክ እኩል የሚነሳው ዲፕ ፌክ ኒውስ ነው። በርካታ መረጃዎችን በማዛባት ይቀርቡበታል። በመሆኑም መረጃ ለማግኘት በሚኖር ፍላጎት ላይ ምን ያህል ተጽዕኖ እየፈጠረ ነው የሚለውን አቶ ኪሩቤል ሀሳብ አላቸው እንደ ሀሰተኛ መረጃ ለመዋጋት ወይም ፋይት ለማድረግ ሶሉሽን ናቸው ተብለው የሚቀርቡ አንድ አራት ነጥቦች አሉ። ከነዛ መካከል አንደኛው ፋክት ቼኪንግ ነው። ፋክት ቼኪንግ ግን በራሱ ጥያቄ ይነሳበታል። ያማለም ምንድን ነው? ፋክት ቼኪንግ ማለት እሳቱ ከነደደ በኋላ ለማጥፋት እንደምሄድ ነው ይባላል። ያማለምን ማለት ነው ሶሻል ሚዲያ ላይ ፖስት ሆናል። በዛ ፖስት ምክንያት ሰው ሊሞት ይችላል። ከንብረታቸው የሚፈናቀሉ ሰዎች ሊኖሩ ይችላሉ። እሱን ላፕን ካደረገ በኋላ ደርሰን ሮጠን ውሸት ነው ማለት ነው ተብሎ በሲል ጥያቄ ይቀርበታል። ነገር ግን አሁንም በዓለም አቀፍ ጉዳይ ላይ ትልልቅ ኦርጋኒዜሽኖች ብር ዶኔት እያደረጉ የሚሰራበት ትልቅ ስራ ነው። ግን እኔ ሪኮመንድ እኔ ብቻ ሳልሆን እንደ ዓለም ሪኮመንድ የሚደረገው ከፋክ ቼኪንግ በፊት የሚመጡ ጉዳዮች አሉ። አንደኛ ሚዲያ ሊትሬሲ ነው። ዩኔስኮ ሚዲያን ኢንፎርሜሽን ሊትሬሲ ነው የሚለው። የሚዲያ እና የኢንፎርሜሽን አጠቃቀም ንቃት፣ ሰው መረጃን ሲያገኝ አክሰስ ከማድረግ ጀምሮ የሚያገኛቸው መረጃዎች እንዴት ነው ኢቫሉዌት ማድረግ ማመዛዘን ያለበት የሚለውን የሚመዝንበት ሂደት ነው ማለት ነው። ስለዚህ ኦንላይን ላይ የምንመለከታቸው መረጃዎች እንዴት ነው ኮንሱም እናደርገው የሚባለው ጥያቄ ላይ ይሆናል ማለት ነው። ሚዲያ ሊትረሲ አንደኛው ነው። ሌላኛው ፕሪባንኪንግ የሚባል ኮንሰፕት አለ። ፕሪባንኪንግ ደግሞ ማለት ያ ነገር ሀፕን ከማድረጉ በፊት በፊት የሰውን በተለይ የማህበረሰቡን ኦንላይን ወይም ደግሞ ኢንተርኔት ላይ የሚመለከታቸው መረጃዎች በእነሱ ከመጠቃቱ በፊት አስቀድመን ሬዚስታንስ እንዲኖር ወይም ደግሞ ኦንላይን ሲመለከት ፋስተኛ መረጃ ሲመለከት አይደለም ብሎ መጠየቅ እንዲችል የሚያደርገው ኮንሰፕት ነው። ሌላው ደግሞ ያው መረሳት የማይችለው ኮላቦሬሽን ያስፈልጋል። ሁሉም አካል መንግስት፣ ተቋማቶች፣ ሚዲያዎች ፕላስ ደግሞ እንደኛ የመረጃ አጣሪ ተቋማቶች እና እነዚህ የቴክኖሎጂ ድርጅቶች እነ ሜታ፣ እነ ትዊተር፣ እነ ኤክስ ማለት ነው፣ እነ ዩቲዩብ፣ እነ ቴሌግራም፣ እነዚህ ሁሉ አንድ ላይ ኮላብ ስናደርግና አካውንተብል ሁሉም በራሱ ጉዳይ ላይ ያገባኛል የሚል ተቋም የተቋም መንፈስ ስንገነባ በዛ ጊዜ ሐሰተኛ መረጃ ከመሰራጨቱ በፊትም ከመሰራጨቱ በኋላ ቶሎ መከላከል እንችላለን። የጊዜውን ቴክኖሎጂ ጥቅም ላይ በማዋል ከሚዘጋጁ አሳሳች ይዘቶች መካከል አንዱ ዲፕ ፌክ ነው። እነዚህን ይዘቶች መለየት ደግሞ ከጊዜ ወደ ጊዜ አዳጋች እየሆነ መጥቷል። እርስዎም የሚያዩትን ጉዳይ እውነትነት ከተጠራጠሩ በቀጣይነት የምንነግራችሁን ነጥቦች ከግንዛቤ አስገብተው ደግመው ይመለከቱ ዘንድ እንመክራለን። በዚህ መሰረት የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ያሰፈረውን መረጃ እንጠቁማችኋለን። በቅድሚያ በሐሰት ቅንብሮቹ ላይ የሚገኙ የግለሰቦቹ የፊት ገጽታና የሰውነት እንቅስቃሴዎች ያልተለመዱና ሰዋዊ ያልሆኑ ናቸው። ሌላው ተንቀሳቃሽ ምስሎቹ ላይ የጥላዎችና የብርሃን ወጥነት ችግሮች ይታያሉ። ከዚህ ባሻገርም በሐሰት ቅንብሩ ላይ የሚገኘው የግለሰቡ ድምፅ የሮቦት የመምሰልና ና በንግግር ወቅት ያልተገቡ ክፍተቶች ይስተዋላሉ። ሌላው ደግሞ በሐሰት ቅንብር ቪዲዮዎቹ ላይ አይኖች ያለምንም መርገብገብ አሊያም ከተለመደው ፍጥነት ውጪ ሲርገበገቡ ይስተዋላል በተንቀሳቃሽ ምስሎች ላይ የድምፅና የከንፈር እንቅስቃሴ አለመናበብም እንዲሁ ይታያል። በመሆኑም እነዚህን መሰረታዊ ሀሳቦች ከግምት በማስገባት እውነተኛን መረጃ ከሀሰተኛ ወይም ደግሞ ዲፕ ፌክ መረጃዎች ይለዩ።